እንዴት ናችሁ? ውድ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን የተለያዩ ጉዳዮችን ልናነሳም እነሆ ዛሬም በድጋሚ ተገናኘን። የስፖርታዊ ጉዳዮችን በተለይ ደግሞ ከዝውውር ጉዳዮች ጋር የተያዙ ሰፋ ያሉ ነጥቦችን በዛሬ ፕሮግራማችን እያነሳሳን ቆይታን እናደርጋለን። ውድ ቤተሰቦቻችን እናንተም ሀሳብ አስቴቶቻችን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ስምና ድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ ጻፉልን። እኛም በፕሮግራማችን መጨረሻ ላይ የእናንተ ስምና አድራሻን እያነሳን መልሰን ሀሳቦቻችሁን ወደ እናንተ እናደርሳለን። በተለይ ዛሬ የአውሮፓ ቻምፒየንስ ሊግ ጨዋታዎች ይደረጋሉ ና ከነዛ ጨዋታዎች ጋር የማያይዛችሁም ሀሳቦቻችሁ ልታጋሩ ትችላላችሁ። ባርሴሎና ና ፓሪስ ሳን ዠርሜን አርሰናል ና ኦሎምፒያኮስ ዛሬ ጨዋታቸውን ያደርጋሉ። የውጤት ግምቶቻችሁን አጋሩን። የክለቦቻችሁን ስፖርታዊ ጉዳዮችን እናነሳለን። ዛሬም ሀሳብ አስቴቶቻችሁን ግን ጻፉልን። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ ማንቸስተር ዩናይትድ ቤት አርሰናል ቤት ቸልሲ ቤት ሊቨርፑል ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን እያነሳሳን ቆይታን እናደርጋለን እስከ ፕሮግራማችን ፍጻሜ አብራችሁኝነት ቆዩ በአክብሮት የምጋብዘው ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ሶስት አዳዲስ አጥቂዎችን ቢያስፈርምም ይህ በ2026 ግን ተጨማሪ ማጠናከሪያዎችን እንዳያደርግ አያግደውም። የማርከስ ራሽፎርድ፣ አሊሃንድሮ ጋርናቾ፣ ራስመስ ሆይለንድ እና አንቶኒ መውጣት ማለት ክለቡ በዚህ የውድድር አመት የአውሮፓ ውድድር ብቁነትን ካገኘም የሩበን አሞሪ ማማራጭ ተጫዋቾችን ብዛትም መታየት ይኖርበታል ተብሏል። ማቲያስ ኩኛ፣ ብሪያን ምቤሞ፣ አማዲያሎ፣ ሜሰን ማውንት፣ ቤንጃሚን ሼስኮ ጆሹዋ ዝርክዚ ለዚህ የውድድር አመት በቂ ሊሆኑ ቢችሉም ማንቸስተር ዩናይትድ ለወደፊቱ ግን የተሻለ ማጥቃት አማራጮችን እንደሚፈልግ ግልጽ ነው። እናም ይህንን ደግሞ ኬናን ይልዲዝን እንደ ኢላማ እንዲለዩት ደግሞ እንዲያዩትም አድርጓቸዋል። አርሰናልም ፍላጎት ያሳየበት ተብሎ የተዘገበው ኬናን ይልዲዝ ከማንቸስተር ዩናይትድ እና ቼልሲ ትኩረትም እየሳበ ነው። ነገር ግን በዚህ የውድድር አመት ኦልትራፎርዱ እንግዲህ የተወሰነ ጥቅም ሊኖረው ይችላል፣ ምንም እንኳን ዝውውሩ አሁን ፈታኝ እንደሆነ ቢታምንም። በፉትቦል ኢንሳይደር መረጃ መሰረት ፒተር ውርክ እንደተናገረው ራሽፎርድ በሚቀጥለው ክረምት መሸጡ ማንቸስተር ዩናይትድ ይልዲዝን እንዲያስፈርም ቀላል ያደርግለታል ሲል ነው እየተናገረም የሚገኘው። ሆኖም ግን ይላል ዩቬንቱስ ይህንን የከበረ ንብረቱን ወይም ደግሞ በጣም ምርጥ የሚሉትን ተጫዋቻቸውን ለመሸጥ ትልቅ ጥያቄና ትልቅ የገንዘብ አቅርቦት እንደሚፈልጉ ነው የጠቆመው። ለእነዚህም የፕሪሚየር ሊግ ክለቦች ያለው ችግር ዩቬንቱስ ኬናን ይልዲዝን መሸጥ አለመፈለጉ ነው። ለክለቡ የረጅም ጊዜ ፕሮጀክት አድርገው እየተመለከቱት ነው። እናም ለቱርክ ብሔራዊ ቡድን ተጫዋቹም አሁን ላይ የኮንትራት ማራዘሚያ ላይ እየሰሩ ነው። እናም ኬናን ይልዲዝ ለጊዜው ደስተኛ እንደሆነም ይታያል። ለማሳካት በጣም አስቸጋሪ የሆነ ዝውውር ይመስላል። ዩቬንቱስ እንዲሸጡ ለማሳመን ትልቅ የዝውውር ክፍያም ያስፈልጋል። ስለዚህ ቢያንስ 80 ሚሊዮን ፓውንድ እና ከዛ በላይ መጠበቅም ይኖርባቸዋል ተብሎ ነው የሚታሰበው እናም ደግሞ እንደተባለው ዩቬንቱስ አሁን ላይ ስለ መሸጥ ማሰብም አይፈልግም ተጫዋቹም ደስተኛ ይመስላል። ስለዚህም የፕሪምየር ሊግ ቡድኖች ለጊዜው ወደ ኋላ ሊሉ የሚገባ ጉዳይ ነው። ማንቸስተር ዩናይትድ በሚቀጥለው ክረምት ለኬናን ይልዲዝ ጥያቄ ያቀርብ እንደሆነም የሚታይ ይሆናል። ነገር ግን ይህ የሚወሰነው ባርሴሎና ለራሽፈርድ ባለው የውሰት ውል ውስጥም ያለውን የግዢ አማራጭን ከተጠቀመበት ብቻ እንደሆነም የሚያሳዩ ሪፖርቶች ናቸው አሁን ላይ በትልቁ እየወጡ የሚገኙት። ማንቸስተር ዩናይትዶች በሩበን አሞሪም አመራር ስር እንግዲህ ያስመዘገበው ደካማ አቋም የፖርቱጋላዊው አሰልጣኝ ወደፊት እጣ ፈንታ ላይ ግምቶችን እያባባሰ ሲሆን፣ ሪፖርቶችም ለውጥ ከተደረገ ጋሬስ ሳውስጌት ኦልድ ትራፎርድ ለመረከብም ቀዳሚ እጩ ሊሆን እንደሚችል እየጠቆሙ ነው። በሩበን አሞሪም ቦታ ዙሪያ ያለው ወሬም ተስፋ አስቆራጭ ውጤቶች በተከታታይ ከታዩ በኋላ እየጨመሩ መጥተዋል። የስፖርት ተንታኞችና ደጋፊዎች ዩናይትድ ወደ ላይኛው ደረጃ ለመመለስ ትክክለኛው ሰው እሱ ስለመሆኑ በይፋም እየተጠራጠሩ ነው። ሩበናሞይም በችሎታው በጣም ጥሩ እንደሆነ ቢታመንም በውጤት ግን ባልተሳካው ቡርን ላይ ወጥነትን እንግዲህ ለመጨመር ተቸግሯል። በካራባው ካፕ ላይም ቀደም ብሎ መሰናበቱ፣ የተከላካይ ክፍሉ መሳሳት ጫናውን የበለጠም ጨምሮበታል። እናም ብዙዎች የአሰልጣኝ ለውጥ ቶሎ ቢደረገ እንደሚሻል ነው የሚሰማቸው እንደ ቶክ ስፖርት ዘገባ ከሆነ ጋሬስ ሳውዝጌት ሩበን አሞሪምን በዩናይትድ ለመተካት በዝርዝር ውስጥም ከሚገኙ አማራጮች አንደኛው ነው። ሌሎች ሁለቱ አማራጮች የክሪስታል ፓላሶ አሰልጣኝ ኦሊቨር ግላርሰንና የቦርን መዞ አሰልጣኝ አንዶኒ ኢራኦላ ናቸው። ሳውዝጌት ከእንግሊዝ ብሔራዊ ቡድን ጋር የረጅም ጊዜ ቆይታ በኋላ በአሁኑ ጊዜ ስራ አጥ ሲሆን ለዚህ ቦታ ደግሞ ስሙ ከተያዘባቸው አሰልጣኞች መካከል በፍጥነት አንዱ ሆኗል። ከእንግሊዝ ጋር ያለው ታሪክም ማስደናቂ ነው። ሁለት የአውሮፓ ሻምፒዮና ፍጻሜዎች እና አንድ የዓለም ዋንጫ ደግሞ ግማይ ፍጻሜ ላይ የሚደረሰ ሲሆን ለቡድኑ የአንድነትና የባለሙያነትም ነገር ለማምጣትም ትልቅ ነገርን አድርጓል። ማንቸስተር ዩናይትድን ማሰልጠን ጫና ትልቅ እንደሆነ ይታወቃል። ትዕግስት ደግሞ ያስፈልጋል። ትዕግስት በሌለበት በዚህ ሰዓት ግን ወዲያውኑ ውጤት በሚፈልግ ቦታ ላይ አሰልጣኝ እንዴት ጫናዎችን መቋቋም ይችላል የሚለው ጉዳይ በርካቶችን እያጠያየቀ ነው። የተጫዋቾች አስተዳደር ችሎታው ጠንካራ ቢሆንም የእሱ የስትራቴጂ አቀራረብ ወይም በሜዳ ላይ የሚያሳየው ስትራቴጂ ግን ለፕሪምየር ሊጉ በቂ ነው ወይ የሚሉ ጥያቄዎች በትልቁ እየተነሱ ነው። የቀድሞ የቼልሲ አማካይ ጆ ኮል ሳውስጌት ለማንቸስተር ዩናይትድ ለስራው ፍጹም ሰው ሲል ሰይሞታል። ሩበን አሞሪም ስራውን ለማዳን ያለው ጊዜም በጣም እየመሸበት ነው። ውጤቶች በቅርቡ ካልተለወጡ በኦልትራፎርድ የሱ ዘመን ፍጻሜው የቀረበ ይመስላል። በዚህም ሶስት እጩ ዝርዝሮች ውስጥም ጋሬስ ሳውስጌት፣ ኦሊቨር ግላርሰን እና አንቶኒ ኢራኦላ ጋርም ሲወዳደር የማንቸስተር ዩናይትድ ችግርን ለመፍታት የተሻለው ምርጫ የትኛው ይሆናል ተብሎ እንደሚታሰብ እስካሁን ምላሽ እየተገኘ አይደለም። ሌላኛው እየተነሳም የሚገኘው መረጃ ደግሞ ቶትንሃም ሆትስፐርስ በቀጣይ ወራት የሪያል ማድሪዱን አማካይ ፌዴሪኮ ቫልቬርዴን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ሆኖ ብቅ ብሏል። ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ እንደነበር በተደጋጋሚ ሲገለጽ እንደነበር እናስታውሳለን። አሁን የቶማስ ፍራንኩም ቶትንሃም ይህንን ተጫዋች ለማስፈረም ፍላጎት አለው። እንደ ፌጂያስ ዘገባ ከሆነም የ27 ዓመቱ ተጫዋች ቀድሚያ የሚሰጠው ኢላማ አድርገው ለይተውታል። እሱን ለማስፈረም በይፋ ጥያቄው ይዘው ይመጡ እንደሆነም ማየቱ አስደሳች ነው የሚሆነው። ማንቸስተር ዩናይትድ ከፌዴሪኮ ቫልቬርዴ ጋር ስሙ ተያይዟል። ተጫዋቹ ባለፈው የውድድር ዓመትም ጀምሮ ከበርካታ የፕሪምየር ሊግ ክለቦችም መከታተያ ውስጥም ገብቶ ቆይቷል። እሱ ለሻቪ አሎንዞ አስፈላጊ ተጫዋች ስላልሆነ በሙያ ዘመኑ በዚህ ደረጃ ወደ ፕሪምየር ሊግ መዛወሩ ለእሱ አስደሳች ሊሆን ይችላል። የስፔኑ አሰልጣኝ ቴክኒካዊ ብቃት ያላቸው አማካዮችን መርጦ የሚጠቀም ይመስላል። በፕሪምየር ሊግ ውስጥም ጥሩ ብቃት የማሳየት ጥራት እንዳለው ምንም ጥርጥር የለውም። እናም ለቶትናምም ተመራጭ ተጫዋች ሊሆን ይችላል። በመሃል ሜዳ ላይ የበለጠ አካላዊ ጥንካሬና ቁጥጥር ያስፈልጋቸዋል። እናም ደቡብ አሜሪካዊው ተጫዋች ተስማሚ ሊሆን ይችላል። እሱ በብርቱ ችሎታው ጫፍ ላይ የሚገኝ ሲሆን ቡድኑ ደግሞ ሊለውጠው ይችላል ተብሎ ከሚታሰቡ ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። ፌዴሪኮ ቫልቬርዴ ቬርዴ በተለያዩ ቦታዎች ላይ መጫወት የሚችል አይነት ተጫዋች በመሆኑ እንዲሁ ደግሞ ቨርሳታይል የሚባል አይነት ተጫዋች መሆኑ ለቶተንሃም ተጨማሪ ጥቅምም ይሰጣል ተብሎ ነው የሚታሰበው። በሱ ጥራት ያለው ተጫዋችን ለማስፈረም ከፍተኛ ገንዘብ መክፈልም ይኖርባቸዋል። ተጫዋቹ ክለቡን እንዲቀላቀል ማሳመን ይችሉ እንደሆነ ማየቱን ማስደሳች ያደርገዋል። እሱ በአውሮፓ እግር ኳስ ውስጥ ካሉ ምርጥ አማካዮች አንደኛው ሲሆን ከሪያል ማድሪድ ጋር በርካታ ዋና ዋና ዋንጫዎችንም አሸንፏል። ዋና ዋና ዋንጫዎችን መታገል የሚችልበት ክለብን መቀላቀልም ይፈልጋል። ቶትናም ዝውውሩን ለማጠናቀቅም የተጫዋቹ ያላቸው ትልቅ ምኞትን ማሳመን ይኖርባቸዋል። በቅርብ የዝውውር መስኮቶች ጥራት ያላቸው ተጫዋቾችን በማስፈረም ጥሩ አከናውነዋል። እናም ደቡብ አሜሪካዊውን መጨመር ደግሞ የቡድኑን ደረጃ የበለ ለበለጠ ከፍ ያደርገባል። እንደ እግር ኳስ ተጫዋችም ካለው ጥራት በተጨማሪ የማሸነፍ ልምዱ ደግሞ በዋጋ የማይታመን ተጫዋች እንደሚያደርገው ነው ዘገባዎች የወጡት። አርሰናል የሪያል ማድሪዱን አጥቂ አርዳ ጉሌረን ለማስፈረም ፍላጎት ያለው እንደሆነ እየተገለጸ ነው። ከቶትናም ሆትስፐርስ ጋርም ፉክክር ያደርጋሉ። እንደ ፌጂያስ ዘገባ ከሆነ ሁለቱም ክለቦች የ20 ዓመቱን የቱርክ ብሔራዊ ቡድን ተጫዋችን ማስፈረም ከፍተኛ ፍላጎት አላቸው። ነገር ግን በቀላሉ የሚገኝ ግዢ ላይሆን ይችላል ዋጋው 150 ሚሊዮን ዩሮ ስለሆነ ማንኛውም ክለብ እሱን ማስፈረም አስቸጋሪ ይሆንበታል። ዝውውሩ እውን እንዲሆንም ሪያል ማድሪድ የሚጠይቀው ዋጋ ምክንያታዊ መሆን ይኖርበታል። አርሰናል በተጫዋቹ ላይ ከፍተኛ ፍላጎት ያለው ሲሆን ሊፈጠር ስለሚችለው ዝውውርም ከተወካዮቹ ጋርም ንግግር አድርጓል። በቀጣይ ወራትም በይፋ የቀረበ የዝውውር ጥያቄ በማቅረብም ፍላጎታቸውን መፈተሽ ይወስኑ እንደሆነ ማየቱ አስደሳች ያደርገዋል። ክለቡ በመጨረሻው የሜዳ ክፍል ላይ ተጨማሪ የፈጠራ ችሎታ ስለሚያስፈልገው አርዳ ጉሌር ለረጅም ጊዜ የሚቆይም ግዢ ይሆናል። እሱ ለቡድኑ ፈጠራንና ጎሎችን ይጨምራል። በተለያዩ የአጥቂ ቦታዎች ላይም የመጫወት ችሎታው ተጨማሪ ጥቅምም ይሆናል። የሃይመቱ ከፍተኛ ተሰጥኦ ያለው ሲሆን ብሩህ የወደፊት ጊዜም ይጠብቀዋል። ትክክለኛው መመሪያን ካገኘ ደግሞ ዓለም አቀፍ ደረጃውን የጠበቀ ተጫዋች ሆኖ ሊያድግ ይችላል። እንደ አርሰናል ያለ ታላቅ ክለብም መቀላቀል የበለጠ እንዲሻሻልም ሊረዳው ይችላል። ከስፔኑ ክለብ ጋርም ሲነጻጸር የበለጠ የመጫወት እድሎችም ሊሰጡት ይችላሉ። በተመሳሳይ ቶተንሃም በመጨረሻው የሜዳ ክፍል የተሻለ አጫወት ሊያስፈልገው ይችላል። ክለቡ ታላቅ ምኞት ያለው ፕሮጀክት ያለው ሲሆን ዋና ዋና ዋንጫዎችን ለማሸነፍም ጥራት ያላቸው ተጫዋቾች ያስፈልጉታል። የሪያል ማድሪድ ኮከብም ለነሱ ተስማሚ ግዢ ሊሆን ይችላል። ከስፔኑ ክለብ ጋርም ዋና ዋና ዋንጫዎችን ያሸነፈ ሲሆን ልምዱ ለነሱ እጅግ ጠቃሚ ሊሆን ይችላል። በሚመጣው ወራትም ከሁለቱ ክለቦች መካከልም የትኛው ከስፔኑ ክለብ ጋር ስምምነት መደራደር እንደሚችል የሚታይ ጉዳይ ይሆናል ተብሎ ነው በርካታዎች እየጠበቁ የሚገኙት። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የዝውውር መስኮቱ በጥር ወር ሲከፈት ክለቡ ሌላ ግብ ጠባቂ እንዲያስፈረም ይፈልጋል። በቤልጃማዊው ግብ ጠባቂ ሴኔ ላሜንስ ላይ ኢንቨስት ቢያደርጉም ፖርቱጋላዊው አሰልጣኝ የ23 ዓመት ወጣት አሁኑኑ በፕሪምየር ሊጉ ለመጀመር ዝግጁ መሆኑን አልተማመነም። እንደ ፉትቦል ኢንሳይደር ዘገባ ከሆነ በጥር ወር ሌላ ግብ ጠባቂ ለማስፈረም ሊመለከቱ ይችላሉ። ሁኔታው እንዴት እንደሚያድግ ማየትም አስደሳች ነው የሚሆነው። ማንቸስተር ዩናይትድ በአስቸኳይ አስተማማኝ ግብ ጠባቂ ያስፈልገዋል። ሚኪ ብራውን ለፉትቦል ኢንሳይደር እንደተናገረው ሩበን አሞሪም አሁንም ስለ ግብ ጠባቂው እያወራ ነው። ባይንደር እያሳየ ባለው ብቃትም ደስተኛ አይደለም። ነገር ግን ሴኔ ላሜንስ አሁኑኑ ወደ መጀመሪያው አስተላለፍ ለማስገባትም አያምኖም ተብሎ ተነግሯል። ይህ በራሱ አስቂኝ ነው። ለመጫወት ብቁ ነው ብሎ የሚያስበውን ግብ ጠባቂ እንዲፈርምም አረንጓዴ መብራት የሰጠው ለምን እንደሆነ ሊገባኝ አልቻለም ብለዋል። አንድሬ ኦናና በውሰት የተሰጠ ሲሆን አልታ ባይንደር ደግሞ በአንጻሩም መካከለኛ ብቃት ነው እያሳየ የሚገኘው። በቀጣይ ሳምንት ሴኔላሜንስ ብዙ እድሎች ይሰጡት እንደሆነ ማየቱ አስደሳች ይሆናል። ጥራት ያለው ተጫዋችና ብሩህ የወደፊት ጊዜ እንዳለው ምንም ጥርጥር የለውም። እናም ብቃቱ በፕሪምየር ሊጉ ለማረጋገጥም እጅግ ጓግቷል። እሱ ለማንቸስተር ዩናይትድ አስፈላጊ ተጫዋች ሆኖ ራሱን ሊያቋቁም ይችላል። በጥሩር ሌላ ግብ ጠባቂ ማስፈረም ትንሽም ቢሆን ትርጉም አይሰጥም። ማንቸስተር ዩናይትድ በቡድኑ ሌሎች ክፍሎችን ማሻሻል ይኖርበታል። እናም አሁን ግብ ጠባቂ ማስፈረም ቅድሚያ የሚሰጠው ጉዳይ አይደለም። በቀጣይ ጥቂት ሳምንታት ውስጥ ቤልጅማዊ ወደ መጀመሪያ አስተላለፍ ለማዋሃድን መሞከር ይኖርባቸዋል ለክለቡ አስፈላጊ ተጫዋች የመሆን እምቅ ችሎታ እንዳለው ምንም ጥርጥር የለውም። ግብ ጠባቂው መደበኛ እድሎችንም ይጠብቃል። በማንቸስተር ዩናይትድ መቀመጫውን በር ላይም ለመቀመጥ ደግሞ አልተቀላቀለም። እናም ብዙ ጊዜ ለመጫወት እጅጉን ይጓጓል። በቀጣይ ጥቂት ሳምንታትም ሁኔታው እንዴት እንደሚሆን ለመየትም በርካቶች በጉጉት እየጠበቁ ነው የሚገኙት። የማንቸስተር ዩናይትድ የአሰልጣኝነት ሁኔታ አሁንም የዜናዎች ርዕስ ሆኖ ቀጥሏል። የቅርብ ጊዜ ዝውውር ባለሙያ የሆነው ፋብሪዚዮ ሮማኖ እንደተናገረው በቅርብ ያቀረበው መረጃን እንደሚናገረው ከሆነም የባርሴሎናው ሻቪ ርናንዴስ እድሉ ከተገኘ በዚህ የውድድር ዘመን ዩናይትድን በአውሮፓ ውድድሮች ላይ ባይሳተፍ እንኳን ወዲያውኑ ኦልትራፎርድን ለማሰልጠን ዝግጁ ከሆኑ አሰልጣኞች መካከል አንደኛው እንደሆነ እየገለጸ ነው። ይሄ ይፋ ማድረግ አሁን ያሉት አሰልጣኝ የሩበን አሞሪም በተከታታይ አሳዛኝ ውጤቶች ምክንያትም ከፍተኛ ጫና እያጋጠማቸው ባለበት ወቅት ላይ ነው። የዩናይትድ አመራሮች በሩበን አሞሪም የወደፊት እጣፈንታ ላይ ገና ውሳኔ ባይሰጡም ሊተኩ የሚችሉ እጩዎችን ግምት እየጨመረ ሲሆን የሻቪ አሎንዞ ስም የ ሻቪ ሄርናንዴስ ስምም አሁን ላይ በውይይት ውስጥም በግልጽ ተካቷል። ማንቸስተር ዩናይትድ በዚህ የውድድር ዘመን ከስድስት የፕሪምየር ሊግ ጨዋታዎች ሶስቱን በማሸነፍ በአሁኑ ጊዜ በሊጉ አስራ አራተኛ ደረጃ ላይ ነው የሚገኙት። የቅርብ ጊዜ ሽንፈታቸውም የመጣው በሳምንቱ መጨረሻ ከብሬንትፈርድ ጋር በነበረው ጨዋታ ሲሆን የሩበን አሞሪን ቡድን ሶስት ለአንድ በሆነ ውጤት ተሸንፏል። ፋብሪሲዮ ሮማኖ ሻቪ በአሁኑ ወቅትም ወደ እንግሊዝ እግር ኳስ ሊያደርገው ስለሚችለው ዝውውር ራሱን ለማዘጋጀትም የፕሪምየር ሊጉን ሁኔታ እየመረመረና በቅርበትም እየተከታተለ መሆኑን ይገልጻል። ፋብሪሲዮ ሮማኖ በዩቲዩብ አካውንቱ ላይ ሲናገር እንዲህ ነው ያለው፤ ሻቪ ፕሪሚየር ሊግን እያጠና ነው። ሻቪ ፕሪሚየር ሊጉን እየተከታተለ ነው። ሻቪ ሄርናንዴዝ ማንቸስተር ዩናይትድን ወዲያውኑ ይቀላቀላል። ለአውሮፓ እግር ኳስ ባይሳተፍም እንኳን ወዲያውኑ ወደ ፕሪምየር ሊግ መሄድን ይመርጣል ብለዋል። በ2022-23 የላሊጋ ዋንጫን ያስገኘው የቀድሞ የባርሴሎና አሰልጣኝ ወደ እግር ኳስ አሰልጣኝነት ለመመለስ ዝግጁ ሲሆን፣ የማንቸስተር ዩናይትድ ስራን ለመቀበልም ፍላጎት እንዳለው ነው የሚነገረው የዩናይትድ የአውሮፓ ውድድሮች ተሳትፎ ሁኔታ ምንም ይሁንምን ስራውን ለመቀበልም ፈቃደኛ መሆኑ በኦልትራ ፎርድ ባለው የፕሮጀክቱ የረጅም ጊዜ እምቅ አቅም ላይ ያለውን እምነትና ምኞቱን ያሳያል። የሻቪ የአሰልጣኝነት ሕይወትም አስቀድሞ ስኬቶችንም ውድቀቶችንም ያየ ነው። ከባርሴሎና ጋር የላሊጋንና የሱፐር ኮፓ ዋንጫዎችን ያገኘ ቢሆንም በተከታታይ ባልተረጋገጠ ውጤት፣ አንዳንድ የትልልቅ ጨዋታዎችን አያያዝ ላይ ትችት ሲደርስበትም እንደነበር እናስታውሳለን በሩበን አሞሪም የወደፊት እጣ ፈንታ ላይ እስካሁን የተወሰነ ውሳኔ የለም። ነገር ግን ለእሱና ለቡድን ውጤቶች ካልተቀየሩ ስራው ከባድ አደጋ ውስጥም ሊወድቅ ይችላል። ያ ከተከሰተም ሻቪ ሄርናንዴስ እድሉን እየጠበቀ እንደሚገኝ ነው የተገለጸው። ቼልሲ የኮሞ አማካይ ኒኮ ፓዝ ለማስፈረም ፍላጎት አለው። እንደ ዘገባዎች ከሆነ ቶትናም ባለፈው የክረምት የተጫዋቾች የዝውውር መስኮት ወደ 70 ሚሊዮን ዩሮ የሚጠጋ ዋጋ በማቅረብ የተጫዋቹን ለማስፈረም ሞክሮ ነበር፣ ነገር ግን ጥያቄ ውድቅ ተደርጓል። ሪያል ማድሪድ ወደ ኮሞ ሲሸጠውም ውሉ ውስጥም የመመለሻ አንቀጽ ወይም ባይባክ ክሎዝም አስገብቷል። እናም የውደድራማቱ መጨረሻ ወደ 8 እስከ 10 ሚሊዮን ዩሮ የሚጠጋ ክፍያ ተጫዋቹን ማስፈረም ይችላል። ክለቡ ተጫዋቹን ወደ ቤተሰቡ ለመመለስም ፍላጎት ያለው ሲሆን፣ ቼልሲ ለፊርማው የሚደረገው ፉክክርን ማሸነፍ ይችል እንደሆነ ማየቱ አስደሳች ያደርገባል። ቼልሲ ከስፔኑ ክለብ ጋር ሲነጻጸርም በከፍተኛ ሁኔታ የበለጠ ክፍያን መክፈል ይችላል። የጣሊያኑ ክለብ ምን እንደሚወስን የሚታይ ይሆናል። በውል ውስጥም ባለው አንቀጽ ምክንያትም ተጫዋቹን በአነስተኛ ገንዘብም ለመልቀቅ እንግዲህ ውጪ የሚሰሩትን ነገር የለም። ሪያል ማድሪድ ወደ ክለቡ ለመመለስም ከወሰነ ቼልሲ ሊያግዳቸው አይችልም ተብሏል። ሆኖም ግን ዝውውሩን ማሳካት ከቻሉም ለእነሱ ድንቅ ስራ ሊሆንላቸው ይችላል። በመሃል ሜዳ ላይ ተጨማሪ የፈጠራ ችሎታም ያስፈልጋቸዋል። እናም የ21 አመቱ ተጫዋች ደግሞ ተስማሚ ምርጫ ሊሆን እንደሚችል ነው የሚታመነው። ደቡብ አሜሪካዊው ከፍተኛ ተስፋ የጣለበትና ብሩህ የወደፊት ተስፋ ያለው ተጫዋችም ሲሆን ለቼልሲ ኮከብም ሆኖ ደግሞ ሊያድግ ይችላል። ወደ እንግሊዝ የመዘወር እድሉ ለሱ በጣም አስደሳች ሲሆን ሊሆን ይችላል። ቸልሲ ደግሞ መደበኛ የመጫወት እድሎችን ሊሰጠውም ከቻለ ለተጫዋቹ ተስማሚ የዝውውር ዋጋ ይሆናል ተብሎ ይታሰባል። በእንግሊዝ ውስጥ መደበኛ እግር ኳስን መጫወት ምርጡን ብቃቱን ሊያወጣለት ይችላል። ወደ ሪያል ማድሪድ ቢመለስ መደበኛ የመጀመሪያ አስተላለፍ ውስጥ መቆየት ይችል እንደሆነ ማየቱ አስደሳች ነው የሚሆነው ምክንያቱም ካሉት አማራጮች አንጻር በሙያ ዘመኑ በዚህ ደረጃ ላይ ብዙ ጊዜ መጫወትም እንደሚፈልግ ምንም ጥያቄ የለውም ተብሎ ነው የሚታሰበውና ወደ ቸልሲ ሊዘዋወር የሚችልበት እድልም ይኖራል ተብሎ ይታሰባል። ቶትናም ሆትስፐርስ ባለፈው የክረምት የተጫዋቾች የዝውውር መስኮት የማንቸስተር ሲቲውን አጥቂ ሳቪንሆን ለማስፈረም ፍላጎት እንዳላቸው ተዘግቦ ነበር። የ21 ዓመቱ ተጫዋች በፕሪምየር ሊጉ ክለብ ውስጥም መደበኛ የመጫወቻ ግዜያቶችን ለማግኘት እየተቸገረ ሲሆን፣ በበለጠ ለመጫወትም ክለብ መቀየር ሳያስፈልገው አልቀረም። ቶትናም ሆትስፐርሶች ሁኔታውን እየተከታተሉት እንደሆነ መረጃዎች ያሳያሉ። ከዛ በተጨማሪ ግን በጥር ተጫዋቾች የዝውውር መስኮትም ለማስፈረም ሙከራ ሊያደርጉ ይችላሉ ተብሎ ነው የሚታሰበው። ፒተር ኦሩርክ ለፉትቦል ኢንሳይደር እንደተናገረው ካሁን እስከ ጥር ባለው ጊዜ ውስጥም በመደበኛነት የማይጫወት ከሆነ ምናልባትም ያለ ቶተንሃምም ለሳቪኒዮ ያላቸውን ፍላጎት ዳግም እንዲያነሳሱ በር ሊከፍትላቸው ይችላል። ሳቪኒሆ ከብራዚል ጋር ለሚመጣው የዓለም ዋንጫ ለመጫወትም አስቦ ስለሚሆን መጫወት እንደሚያስፈልገው አሁን ላይ ያምናል። ሲቲ እሱን ማጣት አይፈልግም። ክለቡ ለአብዛኛው ዋንጫዎች እስከ መጨረሻው የሚፋለም ስለሆነ ሲቲ በዚህ የውድድር ዓመት እስከ ውድድር ዓመቱ መጨረሻ ድረስም ሳቪኒሆ እንደሚያስፈልገው እርግጠኛ ነኝ። እርግጥ ነው ብዙ የጨዋታ ጊዜ እንደሚያገኝ ተስፋ አድርጋለሁ፣ ነገር ግን ስፐርስ በሲቲ ያለውን ሁኔታ መከታተሉን እንደሚቀጥል እርግጠኛ ነኝ። ብራዚላዊው ለማንቸስተር ሲቲ ቁልፍ ተጫዋች ስላልሆነ ጠሮር ለመልቀቅም መወሰኑ ትኩረት የሚስብ ይሆናል። እሱ በቶትናም በጣም ጠቃሚ ግዢ ሊሆን እንደሚችል ነው የሚታመነው። ሳቪኒሆ ለሚቀጥለው የዓለም ዋንጫ የብራዚል ብሔራዊ ቡድን አካል የመሆን ፍላጎት አለው እናም በክለብ ደረጃ ደግሞ በመደበኛነት መጫወትም ይኖርበታል። ቶትናም በውድድር ዓመቱ ሁለተኛው አጋማሽ ያንን እድል ሊሰጠው ይችላል። ማንቸስተር ሲቲ የሚፈልገውን ዋስትና መስጠትም ካልቻለም ተጫዋቹ ክለብ ቢቀይር ለእሱ ተመራጭ ነው። ቶተናም በማንቸስተር ሲቲ ያለውን ሁኔታ በመጠቀም ዝውውሩን ለማጠናቀቅም ይሞክራል። ምክንያታዊ በሆነ ዋጋ ሊያስፈርሙትም ከቻሉ ለእነሱ እጅግ በጣም ጥሩ ግዢ ሊሆን ይችላል። እሱ የበለጠም ለማደግም የሚያስችል ወጣት ሲሆን ለወደፊቱ ደግሞ ለክለቡ ጠቃሚ ንብረት ሊሆን እንደሚችል ይታመናል። ማንቸስተር ሲቲ ተጫዋቹን በክለቡ እንዲቀጥል ማሳመን ይችል እንደሆነ ማየቱም ማስደሳች ይሆናል። ከአሁን እስከ ጥር የዝውውር መስኮት ድረስም መደበኛ እድሎችም ሊሰጡት እንደሚችሉ ጭምር ነው እየተገለጸም የሚገኘው። ሌላኛው የሚነሳው መረጃ ሰኞ ለት በጉዲሰን ፓርክ በተካሄደው ጨዋታ ኤቨርተን በዌስትሃም በተደጋጋሚ የማዕዘን ምቶች ወይም የቆሙ ኳሶች ላይ ድክመት ተጠቅሞ በሚካኤል ኪን ጎል በመጀመሪያ መሪነትን ወሰደ። ሆኖም ግን ሀመርሶቹ በዣሮድ ቦወን ምላሽ በመስጠታቸው ወጥተው ነጥብ ማግኘታቸው ይታወሳል። ይህም የኑኖ ኤስፒሪቶ ሳንቶ የመጀመሪያው የኃላፊነት ጨዋታ ሲሆን፣ በዘንዶ የውድድር ዘመን ጥሩ ከሚመስለው ከኤቨርተን ጋርም ባሳየው የቡድኑ ብቃት ደስተኛ ነበር። የግሪክ ተንታኝና ስቴት ሰጪ ኢያን ዳርክ ግን የዌስትሃም ኮኮብ ሉካስ ፓኬታ ከኤቨርተን ተጫዋች ቪታሊ ማይኮረንኮ ጋር ከተጋጨ በኋላ በሰራው ድርጊት ደስተኛ አልነበረም። ፓኬታ ከግጭቱ በኋላ ፊቱን እንደያዘም ወድቋል። ይህም ደግሞ ዳርክ እንደ ከመጠን ያለፈ ምላሽ ነው ያየው። ፓኬታም ዳኞችን ለማታለል እየሞከረ እንደነበር ግልጽ ነበር፣ ይህም ባለው ብቃት አንጻር ሊያስወግደው የሚገባ ተግባር ነው ብሎታል። ተንታኙ በዌስት ሀም ኮከብ ላይ እገዳ እንዲጣልበት በትዊተር አካውንቱ ላይ ሀሳቡን ጽፏል። አሳፋሪ ነው። ፓኬታም የጎድን አጥንቱ ላይ ተገፍቶ ፊቱን እንደያዘ መውደቁም ማጭበርበሩ የሚያጋልጡ ካሜራዎች በየቦታው ባሉበት በእንደዚህ አይነት ሁኔታ ላይ ይህንን ነገር መስራቱ ሞኝነት ነው ሲል ሀሳቡን ይሰጣል በሐሳብ ዓለም ውስጥ ያለ ሰው ነው። ይህንን ለመሞከር የሚሞክር ማንኛውም ተጫዋችም ለአንድ ጨዋታ እገዳ ሊጣልበት ይገባል። ፓኬታም ከዚህ ቅጣት ማለፍ የለበትም ሲል የተናገረው ፓኬታ በእርግጥም ከማይኮሌንኮ ጋር ንክኪ አድርጓል። ነገር ግን ብዙዎች ሁኔታውን ያባባሰው ትዕይንታዊ በሆነ መልኩ በመውደቅ ክስተቱን ትኩረት እንዲስብ በማድረጉ እንደሆነ ያምናሉ። ክስተቱ በተጫዋቾች ማስመሰል፣ በዳኞች ወጥነትና በጨዋታ ሕጎች ወሰኖች ላይም ክርክሮችን ፈጥሯል። ለኑኖ ኤስፕሬንቶ ሳንቶ ገና ከመጀመሪያዎቹ አንዱ አስቸኳይ ስራን እንደነዚህ ያሉ ተንኮለኛ ድርጊቶችን መግታት ይኖርበታል ሲል ነው የተናገረው። ኑኖ ኤስፕሬንቶ ሳንቶ ፓኬታን መግራት ይኖርበታል ሲል ተናግሯል። ፓኬታ ትችትን የሚጋብዙ ጊዜያትን ከማዘጋጀት ይልቅ ባለው የፈጠራ አቅም እንዲሁም ነገሮችን ሜዳ ላይ ቢያሳይ ይሻላል የሚል አይነት ሀሳብን ጭምር ነው የሰጠው ዳርክ ዌስታም ዩናይትድ የግራሃም ፖተርን ማሰናበት ተከትሎ የኑኖ ኤስፕሬንቶ ሳንቶን መሾምን ባወጀ ጊዜ ብዙዎች እንደታሰበበት ስጋትን እያዩ ነው። አዲሱ አሰልጣኝ ከኤቨርተን ጋር አንድ ለአንድ አቻ በመውጣቱ ተስፋ ሰጪ ጅምርን ያደረገ ቢሆንም ከትዕይንቱ በስተጀርባ ግን በክለቡ ምን ያክል ጊዜ ሊቆይ እንደሚችል ስጋቶች እየተነሱ ነው። ይህ ውጤት ለአጭር ጊዜ የሞራል መነቃቃትን የሰጠ ቢሆንም የእግር ኳስ የውስጥ አዋቂዎች እንደሚመክሩት ውጤት ብቻውን ከክለቡ የቅርብ ጊዜ አሰልጣኞች አስተዳደሮች ጋርም አብሮ ከቆየው መዋቅራዊ ውጥረትም ሊያድነው አይችልም። በተለይም የቀድሞ ስካውት ሚኪ ብራውን ሁለቱ ወገኖች ካልተስማሙ በስተቀር ፖርቱጋላዊው አሰልጣኝ በዌስትሃም ከሚጠይቁት ባለቤቶች ስርም ለመቆየት ሊቸገር እንደሚችል ነው ያስጠነቀቀው። ኑኖ ከዚህ በፊት በአሰልጣኛቸው ክለቦች ባለቤቶች ጋርም የመጋጨት ታሪክ አለው። ይህም በወልቭስና በኖቲንግሃም ፎረስት ላይም የተከሰተ ነው። የቀድሞው የዌስትሃም ስካውት ሚኪ ብራውን የክለቡ ቦርድ ካለፉት ስህተቶች ካልተማረ ይህ አይነቱ ግጭትም ሊደገም እንደሚችል ነው የሚመክረው። ለፉትቦል ኢንሳይደር ሲናገርም የቅርብ ጊዜ ታሪክ ምንም የሚነግረን ነገር ካለ ኑሮ ረጅም ጊዜ አይቆይም ብለዋል። ቦርዱ ይህንን ሹመት ከሁለቱ ካለፉት ያልተሳኩ ሹመቶች የተለየ እንደሚሆንም የሚያሳየውን ነገር አላየሁም። ኑሮ ከወልቭስ የለቀቀው በዝውውር ውሳኔያቸውና በአቅጣጫቸው ከባለቤቶቹ ጋር ባለመስማማት ነበር። ከዚያም ከኖቲንግሃም ፎረስት ከሌላኛው ባለቤት ጋር በተፈጠረ አለመግባባትም ለቋል። ዳቪድ ሱሊቫን እና ደግሞ ባልደረቦቹ ለመስራት ቀላል አለመሆናቸውን አሳይተዋል። አንድ ቀን እርግጠኛ ነኝ እርሱ ራሱ ይናገራል። እኔ ለእነርሱ መናገር አያስፈልገኝም። ነገር ግን ሞይስ እዚያ እያለ እንኳን ከጀርባው ውሳኔዎችን ያደርጉበት ነበር። የዌስታም አመራሮች ቀጣይነት ያለው ስኬትን ከፈለጉ ለአሰልጣኛቸው የመልካም ምኞቶች በላይም ማቅረብ አለባቸው። የጋራ መተማመን፣ ግልፀኝነትና ያለፉ ስህተቶችን ለመድገም ፍቃደኛ አለመሆን ያስፈልጋቸዋል። ያለበለዚያ ምንም እንኳን ተስፋ ስጪ ጅምር ቢኖርም ኑኖ ከሁለቱ ወገኖች ከተጠበቀው በቶሎ በከፍተኛ ጫና ስርም ሊወድቅ ይችላል ሲልም ጭምር ነው የተናገረው። የኒውካስል ዩናይትድ ግብ ጠባቂ የሆነው ቭላዲሞስ ክለቡን የተቀላቀለው አንድ ዓመት ብቻ ቢሆንም ሊለያይ እንደተወሰነ እየታየ ነው። ሪፖርቶች እንደሚጠቁሙት ግሪካዊው ዓለም አቀፍ ተጫዋችም ወደ ሲቪያ ያደረገው የውሰት ዝውውር ቋሚ ለማድረግ ቁርጠኛ ነው። በስፖርት ዊትነስ በኩል እንደተዘገበው ከሆነ ኢስታዲዮ ሪፖርቲቮ የ31 ዓመቱ ግብ ጠባቂ በእንግሊዝ አስቸጋሪ ጊዜን አሳልፏል። እናም በስፔን ውስጥም ደግሞ ስራውን እንደገና ለመገንባትም ፍላጎት አለው። በዚያም በአንዳሉዥያኑ ክለብ ውስጥም አስቀድሞ ጥሩ ብቃትን አሳይቷል። ባለፈው ዓመት ኒውካስልን የተቀላቀለው ቭላሆዲሞስ ወደ ታይንሳይድም መመለስ እንደማይፈልግ ነው የተነገረው አስቀድሞ አስቀድሞ ግልጽም አድርጓል። ኒውካስል በፕሪምየር ሊጉ እያሳደገ ባለው ትልቅ ምኞትና እያደረገ ባለው ትልቅ ፉክክርም ግሪካዊው ግብ ጠባቂም የቁጥር አንድ ማሊያን ለመልበስም ከባድ ተፎካካሪ መሆን አልቻለም። በአሁኑ ጊዜ በውሰት ሲቪያን እየተቀላቀለውና እዛ እየተጫወተ የሚገኘው ቭላዲሞስ መጀመሪያ ላይ ወደ ፕሪምየር ሊግ እንዲዘዋወር ያደረገው ጥረትም ፍንጭ ማሳየት ጀምረዋል። የስፔኑ ክለብ በሙያው ብቃቱ ላይ ልምዱን መደነቁ የተዘገበ ቢሆንም ስምምነት ላይ ለመድረስ ያላቸው እምነት ግን እየጨመረ ነው። ለማክፓይሶቹ መጠነኛ ገንዘብ እንኳን ቢሆን ማግኘቱ ቪላዲሞስን በሴንት ጀምስ ፓርክም የረጅም ጊዜ እድል የሌለው መሆኑን ግምት ውስጥም በማስገባት ተግባራዊ መፍትሄም ይሆናል። መጀመሪያ ላይ የነበረው ብሩህ ተስፋ ቢኖርም የለውጦች ለቦታው የነበረው ከፍተኛ ፉክክርና ምናልባትም ያልተጣጣመ የጨዋታ ዘይቤም ግሪካዊው ዓለም አቀፍ ተጫዋች በፕሪምየር ሊግ አሻራውን እንዲያሳረፍም አድርጎታል። ለቭላዲሞስ ወደ ሲቪያ የሚያደርገው ቋሚ ዝውውር ተፈጥሯዊ ቀጣይ እርምጃ ይመስላል። ሁለቱም ወገኖች ዝውውሩን እውን እንዲሆን እየተሰለፉ ይመስላሉ። እናም ሲቪያ እያሳየ ያለው የቅርብ ጊዜ ብቃትም ጉዳዩን እያጠናከረ በመምጣቱ ቭላዲሞስ የኒውካስል ዩናይትድ ኮንትራክቱን በአንዳሉዥያ ቋሚ መሆንም ሊለውጥ የሚችለው የጊዜ ጉዳይ ብቻ ሊሆን እንደሚችል ጭምር ነው ግምቶች አሁን ላይ እየወጡ የሚገኙት። ኒውካስል በቀጣዮቹ ዓመታትም የአሌክዛንደር ኢሳክን አይነት ውዝግብ እንዳይደገም ይፈልጋል። ለዚህም ነው የኮከብ ተጫዋቾቹ አንዱ ጋርም የኮንትራት ንግግር ለማድረግ ያቀደው። አሌክዛንደር ኢሳክ በኒውካስል ኮንትራቱ ሊያልቅ ሶስት ዓመት ሲቀረው በክረምት የተጫዋቾች የዝውውር መስኮት ክለቡን ለቆ መውጣት እንደሚፈልግ ግልጽ አድርጎ ነበር። ጊዜው እያለፈ ሲሄድም ዋጋው እንደሚቀንስ ስለተገነዘበውም ከሊቨርፑል ጋር በብሪቴን የዝውውር ሪከርድ በሆነ ስምምነትም እንዲያደርግ ተወስኗል። የኮንትራት ዘመኑ በ2028 የሚያበቃ ተጫዋችን መካከል ብሩኖ ጉማሬሽ የሚገኝበታል። እናም ኒውካስል የአሌክዛንደር ኢሳክን ፈለግ እንዳይከተል በግልጽ ይፈልጋሉ። በፉትቦል ኢንሳይደር መሰረትም ኒውካስል ዩናይትድ በሚቀጥለው ክረምት የመልቀቅ ዕድሉ ከመፈጠሩ በፊትም በአዲስ ስምምነት ላይ ለመድረስም በመጪዎች ወራት ከብሩኖ ጉማሬሽ ጋርም የኮንትራት ንግግር ለማድረግም እቅድ እንዳላቸውን የተነገረው በቅርቡ እንደተዘገበው ከሆነ ማንቸስተር ሲቲ ለሮድሪ ሊሆን የሚችል የመሃል ሜዳ ምትክ አድርጎም ብሩኖ ጉማሬሽን ለማስፈረም አሁንም ከፍተኛ ፍላጎት አለው። በሴንት ጀምስ ፓርክ ያለው ነባሩ ኮንትራትም የመጨረሻዎቹ ሁለት ዓመታት ውስጥም ሳይገባ አዲስ ኮንትራት ካልተፈራረመ ዋጋው እንደሚቀንስ ማንቸስተር ሲቲ በሚገባ ይገነዘባሉ። እንደ ድል ሆሎ ለኒውካስል ዩናይትድ ከማንቸስተር ሲቲ ፍላጎት ቢኖርም፣ ብሩኖ ጉማሬሽ ግን ክለቡን በቅርቡ የመልቀቅ ፍላጎት እንደሌለው ነው እየተዘገበ የሚገኘው ይህንን ደግሞ ከግምት ውስጥ በማስገባት ከሊዮን ከመጣ ጊዜ ጀምሮ የደጋፊዎች ተወዳጅ የሆነው የብራዚል ብሔራዊ ቡድን ተጫዋች ጋርም አዲስ ኮንትራት መስማማት በአንጻራዊነት ቀላል መሆን ይኖርበታል። ኒውካስል የኮንትራት ንግግር ለማድረግም ካቀረባቸው ተጫዋቾች መካከል ብሩኖ ጉማሬሽ ብቻ አይደለም። ምክንያቱም ቲኖ ሊቨርማንቶና ሳንድሮ ቶናሊም ኮንትራታቸው በ2028 የሚያበቃላቸው ተጫዋቾች እንደሆኑ እየተገለጸ ነው ና የእነዚህንም ተጫዋቾች ኮንትራት ለማራዘምም ፍላጎት እንዳላቸው ነው እየተገለጸም የሚገኘው። ውድ የፉአድ ባህሩ ቤተሰቦቻችን ለዛሬ ያዝነላችሁ ርዕሰ ጉዳዮቻችን እነዚህን ይመስላሉ። የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛም በቀጣይ በሚኖሩን ፕሮግራሞች የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት በድጋሚ መልሰን ወደ እናንተውም የምናደርስ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁ ከእኛ ጋር ስለነበር ከልብ ከልብ አድርገን ነው የምናመሰግናችሁ። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች ስፖርታዊ መረጃዎችን አካተን ደግሞ በድጋሚ የምንገናኘውና መልካም ጊዜ መልካም ቀንም እንዲሆንላችሁ በአክብሮት እመኛለሁ። እንዳይረሳም ሐሳብ አስቴቶቻችሁን ጻፉልን። ፎአድ ባሩ ከመላው የስቱዲዮ ባለሙያዎች ጋር ፕሮግራሙን መራው። መልካም ጊዜ ይሁንላችሁ።